ዛሬ ለየት የሚያደርገው ጨሪቃዎች እምር ድምቅ ፍክት ብለው በትክታክ ላይ ዘፈን ሲገባበዙ ብሩኬ ለሀይሚ ሲዘፍንላት አንችን አንችን ብሎ ሲንሰፈሰፍ ሆዴ ይላታል። ቀላል ትንሰፈሰፍላት አለ እንዴ! አስመስክርሃል እኮ የተግባር ሰው። ለሀይምዬ ለንግስትህ ለቀበጧ ለጨሪቃዋ እስከ ጥግ ድረስ ነው የምትሄደውና ፍቅሩን ያብዛላችሁ፣ አይለያችሁ። የእውነት ሁልጊዜም ሳቁልኝ ማለት እፈልጋለሁ። እግዚአብሔር ደግሞ አጣምሮ አንድ ቤት ያኖራችሁ። እሱ ትልቁ ምኞቴ ነው ቤተሰቦች ማለት ነው። እና ያድርግላቸው በሉኝ፣ እናንተም ማለት ነው ውዴቻና ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበርልኝ። እንግዲህ ዛሬ ጨሪቃዎች በቤታቸው በዩቱብ አልመጡም፣ ግን በተለያየ ቤት ግን እየገቡ እያበረታቱ ቪዲዮ እየሰሩ አበረታቱልን እያሉ ይገኛሉ። መልካም ልጆች ናቸው። እኔ በዚህ ነው በጣም የመወዳቸው፣ የዋህነታቸው። ሰውን ለማሳደግ የማያደርጉት ነገር የለም እና እንደዚህ የሚያደርጉ ልጆችን ለመለያየት የምታስቡ ሰዎች እግዚአብሔር ልቦና ይስጣችሁ። ከዚህ በኋላ ሰላማቸውን ስጧቸው ማለት እፈልጋለሁ። የእውነት ማለት ነው። ሀይምዬና ብሩኬ ሰው እንዲያድግ የሚፈልጉ እነሱም አድገው ሌላዎችም ደግሞ እንዲያድጉ እንትንም የሚያበረታቱ ልጆች ናቸውና፣ እንግዲህ ዛሬ ደግሞ ዘና ፈታ እያሉ ነው የዋሉት። ቡታጀራ ሲሄዱ እንግዲህ ሰብሰብ ብለው ከጓደኞቻቸው ጋራ እንዴት እንደሚያምሩ ብሩኬ ከጓደኞቹ ጋር ከነማርክ ጋር ከነኤፍሬም ጋር እምር ድምቅ ብለው ለፍቅረኞቻቸው ዘፈን ሲዘፍኑላቸው ኒ ዋሉት አለ እንዴ ተንሰፈሰፈልሽ እያሉ እና በጣም ነው ደስ የሚሉት። ሆነ ለመናገር እና ወደ ትውልድ ቦታቸው ስትሄዱ ሰብሰብ ያደርጋችኋል። እንደዚህ ደግሞ አዲስ አበባ ስትኖሩ ሁላቸውም የየራሳቸውን ህይወት ለማቃናት ካሰቡበን ለመድረስ ስኬታቸውን ለማሳካት ደግሞ ሁሉም የየራሱን ሩጫ ስለሚሄድ እንደዚህ ተገናኝተው በአንድ በቪዲዮ ስላልመጡ አብዛኛውን ሰው ምን ናችሁ ነው ተጣልታችሁ ነው እንዴ፣ በቪዲዮ እንደ ድሮ አትመጡ ምናምን ምናም፣ በጣም ብዙ አስተያየት ይሄድባቸዋል። ኮሜንትም ስለምናይ ማለት ነው እና ያ ሁሉም የየራሱን ህይወት ሲኖር ከድሮው ጊዜው ይቀንሳል እና ሁሉም የራሱን ህይወት እየኖረ ስለሆነ ማለት ነው እና ዛሬ ደግሞ ብሩኬ በሀሰን ቤት መጥቷል። ሀሰን ደግሞ ከማሂ ጋር በሮዚ ምክንያት ተጣልቶ ማለት ነው። እንዴች ሮዚ የምትባል ልጅ እንደው ብትቀር እኔ መልካም ነው ብዬ ነው የማስበው፣ የእውነት ለመናገር ማለት ነው። ምክንያቱም ይቅርታ ማድረግ ትልቅ ነገር ነው፣ ግን ደግሞ ይሄ በጣም ከአይምሮ ከልብ ውስጥ የማይጠፋ በጣም ከባድ ነገር ነው። ለደረሰበት ሰው የራሳችሁ ጓደኛ ፍቅረኛችሁን አፈቅረዋለሁ ሲላችሁ ምን አይነት ስሜት እንደሚሰማችሁ በጣም ከባድ ነው፣ እና ይህ ስሜት ደግሞ በጣም ይከብዳል። ይቅርታ ችግር የለውም ግን ደግሞ ባለ ትደግመው ይሆን አትደግመው ራሱ በጣም ከባድ ናል። ልጅቷ በጣም ሀርድ ናት፣ እና ማህዬም ደግሞ ለጓደኞቿ ያላትን ቦታ ለሀይሚዬ ያላትን ቦታ በጣም አስመስክራለች። በደንብ አድርጋ ደግሞ ልጅቷን ታቃታለች። ወንዶች በእኛ ልክ አይረዱም። አዎ ሴቶች ሁሉ አንድ ናቸው ይላል ሀሰን ማለት ነው። አዎ ሴት ልጅ ስታስብ አርቀ ነው የምታስበው። ይሄ የታወቀ ነው በቃ። ከወንዶች እኮ በአስተሳሰብ እኮኛ በቃ የት ነው ርቀን ነው የምንሄደው አይደለ ሶ? ስለዚህ ለዛ ነው እንጂ ግን እቺ ሮዚ የምትባል ልጅ ከህይወታቸው መውጣት አለባት። በቃ ምንም አትሰራም። ምንም ይቅርታ፣ በሩቁ ይቅርታ ተደራርጎ በቃ መንገድ ላይ ሲገናኙ ደህና ዋልሽ፣ ደህና ነሽ ለመባባል ያክል ማለት ነው እንጂ ከዛ ውጭ ግን እንዲህ አይነትን ስራ የሰራን ሰው አብሮ ለመብላት አብሮ ደግሞ ወደ ድሮው ጓደኝነት ለመመለስ በጣም ነው የሚከብደው በጣም ማለት ነው። እና ብቻ ማህዬ ደግሞ ያው ወደ ዱባይ እናቷ ጋር ለመምጣት ወስናለች። ግን ከሁሉ በላይ ደግሞ ያሳዘነችኝ ደግሞ ሀይሚ ነች። ሃይሚ ደግሞ ብቻዋን ትሆናለች። ስታሳዝነኝ ሀይሚ ማለት ነው። እና እንግዲህ እግዚአብሔር አምላክ አይለያችሁ። ማህየም ደግሞ እናትሽን አይተሻት ለአንድ ወርም፣ ለተወሰነ ጊዜ አብረሽ ቆይተሽ ብትመለሽ፣ ከጓደኞችሽ ጋራ ከለመርሻቸው ጋራ ብትኖሪ ደግሞ እኛም በጣም ደስ ይለናል። እንግዲህ እግዚአብሔር ደግሞ መጨረሻችሁን እያሳምርላችሁ። ዛሬ እንግዲህ እና ሀይሚዬና እነ ብሩኬ በይቱብ አልመጡም። እንግዲህ ነገ ይመጣሉ ብለን ተስፋ እናደርጋለን። የነገ ሰው ይበለን። እግዚአብሔር አምላክ አገራችንን ሰላም ያደርግልን። እናንተም ውድ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱ። መልካም ጊዜ ይሆንላችሁ። ሰላማችሁ ይብዛልኝ።